ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ እንደምናላችሁ። የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። ኢትዮንስ ሰብስክራይብ በማድረግ ቤተሰብ እንትሆን ጋብዛችኋለሁ። በቅድሚያም የዕለቱን ዜና አርዕስተ ዜናዎች ልንገራችሁ። የህክምና ባለሙያዎች ተቃውሞና ከፊል የስራ ማቆም አድማ ዛሬም ተጠናቅሮ ቀጥሏል። መንግስት የጤና ባለሙያዎችን ማሰርና ማዋከቡን የቀጠለ ሲሆን የተለያዩ ዩኒቨርሲቲና ሆስፒታሎችም ግቢያቸውን ለቀው እንዲወጡ የጤና ባለሙያዎቹ ማዛቸው ተከትሎም ሐኪሞቹ ለቀው እየወጡ ይገኛሉ። እንደ ጎንደር ዩኒቨርሲቲ አይነት ተቋማት ደግሞ ሐኪሞቹ ለአንዴና ለመጨረሻ የስራ ቦታቸውን ጥለው እንዲወጡ ጭምር አዟል። በዝርዝር እናያለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዝ ጦር ምስራቅ እዝ አዛዥና የጎጃምና ደቡብ ጎንደር ኮማንድ ፖስት አስተባባሪ ናቸው የተባሉት ሌትራል ጀነራል መሐመድ ተሰማ በበኩላቸው ሰራዊታቸው ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛ ቡድን አከርካሪ በመሰበሩ ከኢትዮጵያ ታሪካዊ ጥላቶች ከሀገር ውስጥ እና ከውጭ ጥላቶች ለመፍጠር የሞከረውን ትብብርና ወዳጅነት መክኖበታል ሲሉ ተናግረዋል። ዝርዝር አዘጋጅተናል። የኤርትራ መንግስት አስሯቸው የነበሩ 78 ኢትዮጵያን መለቃቸው ተሰማ። እነዚህ ከሻዕቢያ እስር ቤት የተለቀቁ ኢትዮጵያን የትግራይ ተወላጆች ሲሆኑ በተለያዩ ጊዜያት የተያዙ ናቸው ተብሏል። በሌላ በኩል የኢትዮጵያ መንግስት ቀጠናውን እያተራመሰ ነው ማለት የኤርትራ መንግስት ከሷል። ይህ ክስ የተሰማው የአሜሪካ የህግ መወሰኛ ምክር ቤት በሁለቱ ሀገራት መካከል ያለውን ውጥረት በተመለከተ ባድረጉ ስብሰባ ላይ የኤርትራን አገዛዝ በሰጠው ምላሽ ነው ተብሏል። በዝርዝር እናያለን። የአብይ አህመድ አገዛዝ በኢትዮጵያ በአንድ ወር ውስጥ ብቻ ሰባት ጋዜጠኞችን ማሰሩን ዓለም አቀፍ ተቋም አስታወቀም። ሲፒጂ በኢትዮጵያ መገናኛ ብዙኃን ላይ ጥብቅ ቁጥጥር እያደረገ መሆኑን አገዛዙ ተከትሎ በአንድ ወር ውስጥ ብቻ ሰባት ጋዜጠኞችን አስሯል ሲል ተችቷል። በዝርዝር እናያለን። በሩሲያ ና ዩክሬን በመጀመሪያው ድርድራቸው የጦር እስረኞችን ለመልቀቅ መስማማታቸው ሰምተዋል በሶስት ዓመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት የሩሲያ ና ዩክሬን ባለስልጣናት የጦር እስረኞችን ለመለዋወጥ ከስምምነት መረሳቸውን ይፋ አድርገዋል በዚህም ላይ ተጨማሪ ያለን ተመልካቾቻቸው ወደ ዝርዝሩ አልፋል ነው አብራችሁ ይቆዩም የሕክምና ባለሙያዎች ተቃውሞና ከፊል የስራ ማቆም አድማ ዛሬ ጠናክሮ ቀጥሏል። መንግስት የጤና ባለሙያዎች ማሰርና ማዋከብ የቀጠለ ሲሆን የተለያዩ ዩኒቨርሲቲዎችና ሆስፒታሎች ግቢያቸውን ለቀው እንዲወጡ የጤና ባለሙያዎች ማዘዛቸው ተከትሎም ሐኪሞቹ ለቀው እየወጡ ይገኛሉ። በተለይም እንደ ጎንደር ዩኒቨርሲቲና መሰል ተቋማት በአሁኑ ሰዓት ሐኪሞችን ከቦታችን ለቃችሁ ውጡ ማለት ማስታወቂያ ለጥፏል። የኑሮ ሁኔታና የስራ ጫና ከሚከፈላቸው ደሞዝ ጋር አልተመጣጠንም ያሉ የኢትዮጵያ ጤና ባለሙያዎች የስራ አድማ አጠናክሮ የቀጠለ ሲሆን በተለያዩ ቦታዎች አገዛ ያስራቸው ሀኪሞች ቁጥርም ከፍሏን ሲል አለም አቀፍ ተቋም አስታውቋል። አንዳንዶቹ ከታሰሩ ቀናት ቢቆጠርም በአዲስ አበባ የታሰሩት ግን አገዛዙ ፍርድ ቤት አቅርቦ ከጽንፈኛና ሽብርተኛ ኃይሎች ጋር ትገናኛላቸው ማለት ክስ አቅርቦባቸዋል። በፍርድ ቤቱ አገዛዙ ያቀረበው ክስ አላክምም ብላችሁ የሞቱ ዜጎች አሉ፣ ከጽንፈኞችና ከሽብርተኞች ጋር በመነጋገር የሽብር ተግባር ፈጽማቸዋል የሚሉ የተለመዱ ውንጀላዎችን ሲሆን ለዚህም ምርመራ ላደርግባቸው ነው ማለት አስራ አራት ቀን መጠየቁ ጭምር ሰምቷል። አገዛዙ ሁሉንም ጥያቄዎች በተለይም በሀኪሞቹ የቀረቡትን በተመለከተ እስካሁን ግልጽ ምላሽ ያልሰጠ ሲሆን በጤና ሚኒስቴርና በካሪዎቹ እንዲሁም በአንዳንድ አክቲቪስቶች በኩል እያስፈራራ ይገኛል። ከውጭ አገር ጭምር የጤና ባለሙያዎችን አምጥቼ ለኢትዮጵያ ህዝብ ህክምና እንዲሰጡ አደርጋለሁ። ይህን ጥያቄ ማቅረብ በራሱ ቅንጦት ነው። እየሰራችሁ ነው መጠየቅ ያለባቸው አሁን ላይ የትኛውን ስራ ስለምትሰሩ ነው እንደዚህ የምትጨምሩ? ማለት እያሳቁ ይገኛሉ። በተለያዩ አደረጃጀቶች ሀኪሞችን ለመሰብሰብ ጥረት ቢደረግም ሀኪሞቹ ባልተገኙባቸው የአገዛዙ ካሪዎች ስብሰ በኋላ የሚወጡ ድምፆችና ጽፎች እንደሚያመለክቱት ሆን ተብሎ አገዛዙን ለመጣል የሚደረግ ጥያቄ እንጂ የመብት ጥያቄ ነው ተብሎ አልተያዘም። ዛሬን ጨምሮ በተለያዩ ተቋማት ውስጥ ይሰሩ የነበሩ ሐኪሞች ጥያቄያቸውን ከመመለስ ይልቅ ማባረር፣ ማስፈራራትና ዛቻን ፍጽምን የቀጥለው አገዛዙም የስራና የመሪያ ቦታቸውን ለቀው እንዲወጡ በግልጽ አስጠንቅቋል። ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሚሰሩ ሐኪሞችና የሚማሩ ዶክተሮች ለቀው እንዲወጡ በደብዳቤ ጠይቀ አገዛዙ ሲሆን ሐኪሞቹም ግቢያቸውን ለቀው ሲወጡ መታየታቸው ተረጋግጧል። በሐዋሳ ሆስፒታል፣ በቅዱስ ጳውሎስ ሆስፒታል እንዲሁም በጥቁር አንበሳ ሆስፒታል በባህር ዳር ፈለግ ህይወት ሆስፒታልና ሌሎች ያሉ ሀኪሞችም በተለያዩ ሁኔታዎች ያቋረጡትን የአድማ ስራ ቀጥለውበታል ነው የተባለው። ስራቸውን አቋርጠው በዋናነት ደግሞ ሙሉ አድማ ለማድረግ ዝግጅት እያደርጉ ባሉበት በዚህ ሰዓት በርካቶቹም ወደ ማሰር ተሸጋግሯል። እስካሁን ድረስ የታሰሩ ሀኪሞች ብዛት በመላ ሀገሪቱ ከመቶ ሀያ በላይ ነው ተብሏል። አገዛዙ ላለፉት አመታት የቀረቡለት ሰላማዊ ጥያቄዎች መመለስ ፍላጎት የለው በመሆኑ በእስር በወከባና በሀይል ጥያቄዎችን ማሰር፣ ማዋከብና ማሸበር እንዲሁም ማሰቃየትን ቀጥሏል። የሀኪሞቹ የከፊል አድማ ጊዜ በመጠናቀቁ የሙሉ ጊዜ አድማ ውስጥ የገቡ ሲሆን፣ በርካቶቹ በተቋማት እንደሚባሩ እየተነገራቸው ቢሆን አድማቸውን ቀጥለዋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። የአገዛዝ ጦር ምስራቅ ዛዛዥና የጎጃምና ደቡብ ጎንደር ኮማንድ ፖስት አስተባባሪ ሌተናል ጀነራል መሐመድ ተሰማ ሰራዊታቸው ባድርገው ስልታዊ ኦፕሬሽን አማካኝነት የጽንፈኛው ቡድን አከርካሪ በመሰበሩም ከኢትዮጵያ ታሪካዊ ጥላቶች ከሀገር ውስጥና ከውጭ ጥላቶች ለመፍጠር የሞከረው ትብብርና ወዳጅነት መክኖበታል ይላሉ። በጎጃም ባሶ ሊበን ወረዳ የላምጌጅና ደን ቀጠናዎች የፋኖ ኃይሎች በከፈት ውጊያ የአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ሀዲስ አለማየሁ ክፍለ ጦር ነው ያስታወቀው። አምስት የፋኖ ብርጌዶች በጋራ በተሳተፉበትና ለዘጠኝ ሰዓታት በቀጠለ ውጊያ አገዛዙ ላይ ከደረሰው ሰብአዊና ቁሳዊ ጉዳት ተጨማሪ በርካታ የጦር መሳሪያዎች በፋኖ ኃይሎች መያዙን ነው የመረጃ ምንጮችም የተናገሩት። በተያያዘም የቦቅላ መገንጣይ አካባቢ ዛሬ ውጊያ መቀጠሉ የታወቀ ሲሆን ለወታደራዊ ስልጠና ወደ ብርሸለቆ ሲጓዙ የነበሩ ምልምል ሰልጣኞች ደግሞ ፋኖ የፈጸመውን የድፍጠጣ ጥቃት ተከትሎ ደብረ ማርቆስ አካባቢ ተዛዙ አመልጠዋል ተብሏ በጎጃም አገውም ድርፋ ግታ ቀጠና ምሻራታ የተባለ አካባቢ ትላንት በነበረው ውጊያ ከፍተኛ ጉዳት መዝገቡ ታውቋል። የአገዛዝ ጦር ከአዲስ ቅዳም ከተማ አቅጣጫ ለስምሪት መንቀሳቀሱ ተከትሎ በተቀሰቀሰው ውጊያ የፋኖ ኃይሎች አገዛዙ ጦር ላይ ጥቃት አድርሰውም ወደ መጣበት መልሰውታል ሲሉ አፋባ አስታውቋል። በተመሳሳይ በወሎ ቀጠና አማራ ሳይንትና መቅደላ ወረዳዎች በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት መድረሱ ታውቋል። በተለይም በሳይንት ቀጠና የፋኖ ኃይሎች የፈጸሟቸው ተከታታይ የደፍጣ ጥቃቶች በርካታ የአገዛዙ ወታደሮች ተገድለዋል የተባለም ይህ በወታደሮች ላይ ከፍተኛ ጉዳት እያደረሰ የደፍጣ ጥቃት ተከትሎም የአገዛዙ ጦር በከባድ መሳሪያ አርሶ አደሮችን መኖሪያ ቤቶችን አውድሟል፣ ሲሉ የመረጃ ምንጮች ተናግረዋል። ቁጥራቸው በውል ያልታወቀ ንጹሀን በከባድ መሳሪያ ደብደባው ጉዳት ደርሶባቸዋልም ተብሏል። በሌላ በኩል የአገዛዝ ጦር ምስራቅ እዝ አዛዥና የጎጃምና ደቡብ ጎንደር ኮማንድ ፖስት አስተባባሪ ሌተራል ጀኔራል መሐመድ ተሰማ ሰራዊታቸው ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛ ቡድኑ አከርካሪ በመሰበሩ ከኢትዮጵያ ታሪካዊ ጠላቶች ከሀገር ውስጥና ከውጭ ጠላቶች ለመፍጠር የሞከረው ትብብርና ወዳጅነት መክኖበታል ሲሉ ተደምጠዋል። ሌተናል ጄኔራል መሐመድ የተሰማ ዛሬ ግንቦት 9 ቀን 2017 ዓ ም ከደቡብ ጎንደርና ከሁሉም የጎጃም ዞኖች ከተውጣጣ ወታደራዊና የብልጽግና አመራሮች ጋር ውይይት ማድረጋቸውን በታወቀበት ሂደት ላይ ነው። ይህን ያሉትም በዚህ ግምገማና የቀጣይ ዘመቻ እቅድ ላይ ያተኮረ መድረክ ነው በተባለው ስብሰባ ላይ ዋና አዛዡ መሐመድ ተሰማ ጽንፈኛው በደረሰበት ቅጥቀጣ አመራሮችንን የሚሉ የሚመሩት ተዋጊዎች በከፍተኛ ደረጃ ተመትቷል፣ የጠላት የውጊያ አደራጅ ፈርሷል፣ የህዝብ ድጋፍ በከፍተኛ ደረጃ አጧል በሚል የበታች አመራሮቻቸውን የና የብልጽግና ባለስልጣናት ነግሯቸዋል የተባለው ትናንት በስቲያ የአገዛዝ ጦር የሰሜን ምዕራብ እዛዛዥ ሌትራል ጀራር ብራን በቀለ ጸንፈኛ ያላቸው ኃይሎች ከታሪካዊ ጠላቶቻችን ጋር ህብረት እየፈጠሩ ይገኛሉ ብለው መወንጀላቸው የሚታወቅ ነው። ነገር ግን ዛሬ ደግሞ የምስራቅ አዛዡ መሐመድ ተሰማ ከዚህ በተቃራኒ ተናግረዋል። መሐመድ ተሰማ ሰራዊታችን ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛ ቡድኑ አከርካሪ በመሰበሩ ከኢትዮጵያ ታሪካዊ ጥላቶች ከሀገር ውስጥና ከውጭ ጥላቶች ለመፍጠር የሞከረው ትብብርና ወዳጅነት መክኖበታል ማለት ነው። የብርሃኑ በቀለን ሀሳብ የተቃረኑት የአገዛዙ ፖለቲከኛና ወታደራዊ አመራሮች በየጊዜው የሚያደርጓቸው ንግግሮች እርስ በራሳቸው የሚጣረው ሲሆን አንዱ አሁን ላይ ጽንፈኛ ያሉ ከጥላት ጋር የሚያደርገው ግንኙነት ተጠናክረዋል ሲል ሌላው ደግሞ መክኖ ተብሏል ይላል። ሌተራል ጀነራል መሐመድ ተሰማ ጽንፈኛው አክርካሪው ተሰበረ ተበታተነ ካሉ በኋላ በዛው መድረክ ላይ ጽንፈኛውን ለመጠራረግ የአማራ ክልል ጸጥታ ኃይልና ህዝቡ ይደግፈን ሲሉ ጠይቀዋል። ያገዛዙ ጦር ጀነራሎች ጽንፈኛው አበቃለት፣ አከርካሪው ተሰበረ፣ ተበተነ፣ ሙሉ ለሙሉ ተደመሰሰው፣ ወዘተ በሚሉት በተደጋጋሚ ለህዝብና ለበታች የጦር ክፍሎቻቸው ሲናገሩ ቢደመጥም በክልሉ የሚደረገው ጦርነት ግን በአየርና መካናይዝድ ጭምር እየታገዘ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። የኤርትራ መንግስት አስሯቸው የነበሩ ሰባ ስምንት ኢትዮጵያን መለቀቃቸው ተሰማ። እነዚህ ከሻእቢያ እስር ቤት የተለቀቁ ኢትዮጵያን የትግራይ ተወላጅ ሲሆኑ በተለያዩ ጊዜያት የተያዙ ናቸው ተብሏል። የኢትዮጵያ መንግስት ቀጠናውን እያተራመሰ ነው ማለትም የኤርትራ መንግስት ከሷል የተባለው ይህ ክስ ታዲያ የተሰማው የአሜሪካ የህግ መወሰኛ ምክር ቤት በሁለቱ ሀገራት መካከል ያለውን ውጥረት በተመለከተ ባደረገው ስብሰባ ላይ የኤርትራ አገዛዝ በሰጠው ምላሽ ነው። በተለያዩ ጊዜያት ኢትዮጵያን በኤርትራ እንደሚታሰሩ ሲነገር ይደመጣል። ከዚህም በድንበር አዋሳኝ አካባቢዎች የሻቢያ መንግስት አፍኖ የወሰዳቸው ኢትዮጵያውያን አሉ ቢባልም በግልጽ ስንት እንደሆኑና እነማን እንደሆኑ ግን ሲነገር አይደመጥም። በሰሜን ኢትዮጵያ ጦርነት ወቅት የሻቢያ መንግስት ከራሱ ዜጎች ባለፈ በአዲስ አበባና መሰል የደህንነቱ መስሪያ ቤት በዘረጋቸው የሰሜን ኢትዮጵያ ከተሞች ሁሉም ኢትዮጵያውያን በተለይም የትግራይ ተወላጆችን አፍኖ አፍኑ እየወሰደ ነው የሚል ክስ ይቀርበት ቆይቷል። ሻቢያ በዚህ ጉዳይ ላይ ዝምታ መርጦ የቆየ ሲሆን በተለይም በትግራይ ክልል የኢትዮጵያ አዋሳኝ አካባቢ ከተቆጣጠረ በኋላ ሰውንም ከብቱንም ወሰደ መባሉ የቅርብ ጊዜ መረጃ ነው። አሁን ግን የኢሳያስ አገዛዝ በኤርትራ ውስጥ ያስራቸው ኢትዮጵያውያን ስንት እንደሆኑ ባይታወቅም ከታሰሩት መካከል 78 ሰዎች ተለቀዋል። እነዚህ ከኤርትራ እስር ቤቶች ተለቀው ወደ ኢትዮጵያ የመጡ ዜጎች ቁጥር 78 ሲሆን ከእነዚህ ውስጥም አምስቱ ሴቶች እንደሆኑ የስም ዝርዝራቸውን የሚያሳየው ሰነድ ይገልጻል። ከተለቀቁ በኋላ በራማ በኩል እንዲገቡ የተደረጉት እነዚህ ኢትዮጵያ ለረጅም ዓመታት ታስረው ነበር የተባለ ሲሆን ረጅም የሚባለው ግን ስንት ጊዜ ነው የሚለው አልታወቀም። የብልጽግናው አገዛዝ እነዚህን ኢትዮጵያን ለማስለቀቅ ያደርገው የዲፕሎማሲ ጥረት አ አልነበረም የተባለ ሲሆን ለመለቃቸው ምክንያት ይሆናል ተብሎ የተጠረጠረው አንዱና ቀዳሚው የህወሓትና የሻዕቢያ ግንኙነት መሻሻል ሲሆን ባለፈው አንድ ዓመት ውስጥ ሁለቱ ድርጅቶች ግልጽ ያልወጣ ነገር ግን እየጠናከረ የመጣ ግንኙነት ፈጥረዋል። በአሁኑ ሰዓት የኢትዮጵያ የብልጽግና አገዛዝና የኤርትራ የሻዕቢያ አገዛዝ እርስ በርስ ለመዋጋት ዝግጅት እያደረጉ ሲሆን አስቀድሞ ከሀያ ዓመታት በላይ በጸብ ውስጥ የቆዩት ህወሓትና ሻዕቢያ ግንኙነታቸውን እያደሱ ይገኛሉ። ጉዳዩ በቀጠናው አዲስ ጦርነት ይፈጥራል የሚል ስጋትን ከማጫሩን ባለፈ አዲስ አሰላለፍ መፍጠሩን በግልጽ በአውሮፓና በአሜሪካ በኩል እየተነገረ ይገኛል። ከሰሞኑ የአሜሪካ የህግ መሰኛ ምክር ቤት በዚህ ጉዳይ ላይ ባደረገው ውይይት የኢሳያስ አፈወርቂ አገዛዝ ለጦርነት ከኢትዮጵያ ጋር እየተዘጋጀ ነው ማለት አብራርቶ ነበር። ኤርትራ ታዲያ ለዚህ ምላሽ ስጥ ሲሆን የኢትዮጵያ መንግስት የአፍሪካ ቀንድ ቀጠና እየተራመሰ ነው ስትል ኤርትራ ለአሜሪካ መንግስት ስሞተዋን አሰምታለች። ኤርትራ ስሞተዋ ግንቦት 13 የተሰበሰበው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በምስራቅ አፍሪካ በኢትዮጵያና ኤርትራ መካከል እየተጋጋለ ስለመጣው ግንኙነት እንዲሁም በኤርትራ በኩል አሳሳቢ ወታደራዊ እንቅስቃሴ ስለ መኖሩ መጠቆሙን በመቃወም ነው። በአሜሪካ የኤርትራ ኤምባሲ በኩል በወጣው በዚህ ይፋዊ መግለጫ ኤርትራ የጦርነት ዝግጅት እያደረገች አይደለችም፣ በኢትዮጵያ ላይ የሚፈጽሙ ቀስቃሽ ወታደራዊ እርምጃም ሆነ ትንኮስ አልፈጸመችም፣ ፈጽማም አታውቅም ይላል። በቀጠናው ያለው ውጥረትና ስጋት የሚመነጨው በኢትዮጵያና ሚዲዮቿ በኩል ከተቻለም በዲፕሎማሲያዊና ህጋዊ መንገድ አስፈላጊ ከሆነም በግዳጅ ወደብና የባህር ዳርቻ ለመያዝ ከሚደረጉ ዘመቻዎች ነው ማለት አሜሪካ አሜሪካን አካፋን አካፋ በይ ስትል ነው። ኤርትራ የጠየቀችው የኮሚቴው አባልና የቀድሞው ስቴት ዲፓርትመንት ኃላፊ የሆኑት ጆሻ ሜርሴ የኤርትራ ወታደሮች በምስራቃዊ ትግራይ እንደሚገኙና የሰጡት አማኝነትን የስረ ነገሩን አላማና ፍላጎት እንድንጠይቅ የሚያስገድደን አሳዛኝ እማኝነት ነው። ማለትም የጆሻ እማኝነት ከጀርባው ሌላ አላማ እንዳለው ጥርጣሬ ያለኝ ብሏን። የኤርትራ መንግስት የአስመራ መንግስት ከሰሜን ኢትዮጵያ ጦርነት በኋላ ወታደሮች የሙሉ ለሙሉ ወደ ሉዓላዊ ግዛት የተመልሶ ሰፍሮ ይገኛሉ ሲል በምዕራብ ትግራይ እንደሌለ ለኮሚቴው ሪፖርት ይደመጣል። ነገር ግን በአሁኑ ሰዓት ስሙ ተሰርዘዋል የተባለውና ከኢትዮጵያ መንግስት ጋር ውጥረት ውስጥ ያለው ህወሓት በዚህ ጉዳይ ላይ የሚለው ነገር የለም። በኢትዮጵያ ባንድ ወር ውስጥ ብቻ ሰባት ጋዜጠኞች በመንግስት መታሰራቸው ተሰማም። በኢትዮጵያ መንግስት በመገናኛ ብዙኃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ ባንድ ወር ውስጥ ብቻ ሰባት ጋዜጠኞች ማሰሩን የጋዜጠኞች ወት ተቆርቋሪ ድርጅት ሲፒጄ እንዳስታወቀው ድርጅቱ ትላንት ግንቦት 8 ቀን 2017 ባወጣው ሪፖርት ጋዜጠኞች የታሰሩት በአዲስ አበባ ከተማ ባህርዳርና በሶማሌ ክልል ነው ብሏል። መንግስት በመገናኛ ብዙኃን ላይ ጥብቅ ቁጥጥር እያደረገ መሆኑ ተከትሎ ከታሰሩ ሰባት ጋዜጠኞች ካከል አንዱ ጋዜጠኛ አህመድ አውጋ ነው ብሏል። ጋዜጠኛው የ16 ዓመት ልጁ በፖሊስ ድብደባ ምክንያት መሞቱን እየገለጸ ግለሰብ ቃለመጠይቅ በማድረጉ ከሶስት ሳምንታት በኋላ ለስር ተዳርጓል ይላል ሲፒጄ። የጅግጅጋ ቴሌቪዥን ኔትወርክ መስራች የሆነው አህመድ ሚያዝያ 1 2015 በምስራቅ የሶማሊያ ክልል በቁጥጥር ስር ከዋል በኋላ ሚያዝ 17 ግጭት በማነሳሳት ወንጀል ተጠርጥሮ ፍርድ ቤት የቀረበ ሲሆን ምርመራ እስኪደረግ ድረስ በስር ላይ እንዲቆይ መደረጉ ስማቸው እንዳይገለጽ የፈለጉ ጋዜጠኛው ዘመድ ለሲፒጄ ተናግረዋል። በተመሳሳይ ወር በአዲስ ስታንዳርድ ላይ ከተደረገው ብርበራ ጋር ተያይዞ ሶስት የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋል በኋላ መለቃቸውን ሲፒጄ በሪፖርቱ ገልጿል። መጋቢት 27 የሀረር መገናኛ ብዙን ኤጀንሲ አርታይና ቢዮ ፕሮዳክሽን የተሰኘ የዩቲዩብ ቻናል መስራች መሐመድ አብዱላይ ኦማር ባህረር ክልል በፖሊስ ቁጥጥር ስር መዋሉን ባለቤቱ ሄለን ጀማልና ስለ ጉዳዩ መረጃ ያለው ስሙ እንዳይጠቀስ የጠየቀ ግለሰብ መናገራቸውን ሲፒጄ በሪፖርቱ ላይ አስረድተዋል። መሐመድ ሚያዚያ ሀያ ቀን በፌስቡክ ላይ ካሰፈረው ሁለት ልጥፎች ጋር ተያይዞ ስም በማጥፋት ና የተሳሳተ መረጃ ማሰራጨት ተከሷል ይላል ሲፒጄ። በተመለከተው የክስ መዝገብ መሐመድ በአካባቢው በሚገኝ መስጊድ ላይ የተፈጸመ ብልሹ አስተዳደር እና በክልሉ ጠቅላይ አቃቢ ጽፈት ቤት የተፈጸመ ሙስና በተመለከተ ጽሁፍ አጋርቷል። ድርጅቱ በዚህ የኮምፒውተር ወንጀል ለመደንገግ በወጣ አዋጅ መሰረት በማጥፋት ወንጀል እስከ ሶስት ዓመት የሚደርስ እስራትና የጥላቻ ንግግርንና የአስተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጥ አዋጅ መሰረት ሌላ ሶስት ዓመት እስራት ሊደርስበት ይችላል ብሏል። በተጨማሪም ሚያዚያ ሁለት ቀን 2017 የፌንታል የሚዲያ መስራች ፋኑዌል ክንፉ አዲስ አበባ ከሚገኙ ምሪያ ቤቱ በፖሊስ መወሰዱና ከሶስት ቀናት በኋላ በ15 ሺህ ብር ዋስትና መለቀቁ ሪፖርቱ አመላክቷል። ሚያዝያ 15 ደግሞ የሪፖርተር ጋዜጣ ዘጋቢ አበብ ፍቅር መታሰሩና ከሁለት ቀናት በኋላ በ10 ሺህ ብር ዋስትና መፍታቱን ው ሲፒጄ ከክፍለ ከተማ ኃላፊዎች መረጃ ማሰባሰብ ላይ እያለ ፖሊስ ያለፈቃድ ቪዲዮ ቀርጿል በሚል እንዳሰረው ገልጿል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኩሚሞ ኢትዮጵያ ለፕሬስ ያላት ቦታ ተቺ የሆኑ ጋዜጠኞችን በተደጋጋሚ በምታሰራቸው በግልጽ ታይተዋል። እናም አሁን አገሪቱ በአንድ ወቅት እንደ ለውጥ ተቆጥሮ የነበረውን የ2013 የመገናኛ ብዙሃን አዋጅ በማጽደቅ ያገኘችው ውጤት ወደ ኋላ በመቀልበስ ላይ ትገኛለች ሲሉ ተናግረዋል። አክለውም ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞች መልቀቅና የፕሬስ ነጻነትን ለማዳከም ጥቅ ጥቅም ላይ ሊውሉ የሚችሉ ሕጎች ማሻሻል ወይም ማንሳት አለባቸው ብለዋል። ሩሲያና ዩክሬን በመጀመሪያው ድርድራቸው የጦር እስረኞችን ለመልቀቅ ተስማሙ። በሶስት ዓመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት የሩሲያና ዩክሬን ባለስልጣናት የጦር እስረኞችን ለመለዋወጥ ከስምነት ላይ እርሰዋል። በቱርክ እና በአሜሪካ ግፊት ኢስታንቡል ውስጥ ከአርብ ጀምሮ ለንግግር የተቀመጡት የሁለቱ ሀገራት ተወካዮች ባደረጉት የመጀመሪያ ቀን ንግግር በውጥረት የተሞላ እንደነበር ተነግሯል። ከዩክሬን ልኡካን መካከል ግማሽ የሚሆኑ በሀገራቸው ጥቃት ስር መሆኗንና ለማመልከት ወታደራዊ ልብስ ለብሰው የተገኙ ሲሆን ንግግሩ የተጀመረው በተራዳሪዎቹ መካከል መጨባበጥ ሳይኖር ግራና ቀኝ ተራርቀው በተቀመጡ ጠረጴዛዎች ዙሪያ ነበረም። በድርድሩ ጅማሬ ላይ የቱርኪ ውጭ ጉዳይ ሚኒስትር ሃካን ፊዳን ባደረጉት ንግግር ልኡካን ወደ ሰላም ወይም ወደ ተጨማሪ ሞትና ውድመት የሚወስዱ ሁለት አማራጮች እንዳላቸው አሳስበው ነበር። ለሁለት ሰዓታት ብቻ በቆየው ንግግር ወቅትም አለመግባባቱ ተፈጥሯል። ሩሲያ አዲስ እና ተቀባይነት የሌላቸው ቅድመ ሁኔታዎችን አቅርባለች ሲሉ አንድ የዩክሬን ባለስልጣን ተናግረዋል። ይህም ተኩስ አቁም ላይ ለመድረስ ዩክሬን ከራሷ ግዛት ወታደሮች እንድታስወጣ ጭምር የሚጠይቅ ቅድመ ሁኔታ መቅረቡን አመላክቷል። ሁለቱ ሀገራት በጣም አስፈላጊ በሆኑ ተኩስ ማቁም ላይ ክስነት መረስ ባይችሉም እያንዳንዳቸው አንድ ሺህ የጦር ምርኮኞችን ለመልቀቅ ተስማምተዋል። ይህ አስቸጋሪ በነበረው የመጀመሪያው ቀን ጥሩ ውጤት ነው ያሉት የዩክሬን ምክትል ውጭ ጉዳይ ሚኒስቴር ሴሪያን ክሊስትኒያ ለአንድ ሺህ ዩክሬናውያን ቤተሰቦች መልካም ዜና ነው ብለዋል። የስረኞች ልውውጥ በቶሎ የሚከናወን መሆኑን የጠቀሱት የዩክሬን ልኡክ የሚመሩት የመከላከያ ሚኒስቴር ሩስተም ሞቬሮ እስካሁን ቀኑን ባናሳውቅ መቼ እንደሚሆን እናውቃለን ብለዋል። ጨምረውም ቀጣዩ እርምጃ መሆን ያለበት የሁለቱ ሀገራት መሪዎች የሚያደርጉትን የቀጥታ ንግግር መሆኑን ገልጸዋል። የሩሲያ የመሩት የፕሬዚዳንት ፑቲን ረዳት ቭላዲሚር ሜዲንስኪ ቡድናቸው በንግግሩ ሂደት መርካቱን እና ግንኙነቱን ለመቀጠል ዝግጁ መሆኑን ተናግረዋል። ነገር ግን በዩክሬናውያን ና በአውሮፓውያን ወዳጆቻቸው ዘንድ ሩሲያ ወደ ድርድሩ የመጣችው ተኩስ እንዲቆም ያለውን ዓለም አቀፍ ግፊት ለማለዘብ ና የተጣሉባትም አቀቦች ለማላላት ዲፕሎማሲውን ለጊዜ መግዣነት እየተጠቀመች ነው የሚል ስጋት አለ ሲል ቢቢሲ ዘግቧል። የተወደዳችሁ የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው